ጻድቅ አለምሰ እያይመረከ ዋንሰ አይመርኩከ ወሉሂ አይመሩከ ከማንተፈነውከ ተፈነውከኒ ወነገርክዎሙ ስመከ ዋዲ ነግሮሙ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጠላይ ብፁዕ ጠቅላይ ብፁ የቅዱስ ሲኖዶስ ዋና ጸሐፊ ብፁ አባታችን አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት እና በዚህ ታላቅ መንፈሳዊ ጉባኤ ላይ የተገኛችሁ ክቡራና ክቡራት በሙሉ በቅድሚያ እንኳን ለአርባ አራተኛው ሰበካዊ መንፈሳዊ ጉባኤ በሰላም አደረሳችሁ እያልሁ የ2017 አም የምዕራብ ጎጃም ሀገረ ስብከት የስራ ቅድ መርሃ ግብር አፈጻጽም አመታዊ ሪፖርት አቅርባለሁ ስለተፈቀደልኝ እግዚአብሔርን ዝቅ ብዬ አመሰግናለሁ። በሀገረ ስብከቱ ስር ስምንት ወረዳዎች እና ዘጠኝ መቶ አስር አብያተ ክርስቲያናት ይገኛሉ። በኦርቶዶክሳዊት እናት ቤተ ክርስቲያን መንፈሳዊ አገልግሎት በማግኘት ላይ ያሉ ምዕመናንና ምዕመናት በድምሩ አንድ ሚሊየን 260218 ሲሆኑ ከነዚህም መካከል አንጋፋ ሊቃውንት ያሉበት እና የሊቃውንት መፍለቂያ ቤተ ጉባኤ የሚገኙበት ሀገረ ስብከት ነው። ይህም ሀገረ ስብከት በአንጋፋው ሊቅ በብፁዕ አባታችን አቡነ ዘካርያስ እየተመራ ይገኛል። በመሆኑም ብፁዕ አባታችን አርቆ በማሰብ ዘመኑን በመዋጀት በመዋጀት በሚሰጡት አባታዊ መመሪያ መሰረት በ2017 ዓም የበጀት ዓመት የሀገረ ስብከቱና በስምንቱ ወረዳዎች ስር የሚገኙ የአብያተ ክርስቲያናቱን አቅምና ምጣኔ ሀብት፣ ነባራዊ ሁኔታ መሰረት በማድረግ የሚከተሉትን ዋና ዋና ተግባራት ተከናውነዋል። ከእነዚህም መካከል የብፁዕ አባታችን ሐዋርያዊ ጉዞን በተመለከተ ታላቁና አንጋፋው ሊቀ ጳጳስ ብፁዕ አባታችን አቡነ ዘካርያስ በክልሉ የ ተከሰተው የሰላም እጦት ሳይበግራቸው እመኒ አድወከ ባህራ አፈላጋትኒ እያሰሙከ ወይ እመኒ አድወከ እሳተ ነበልባልኒ እያዋየከ ስማአነ አምላከከ አሎኩ ምስሊከ፣ መዝሙር 65 ቁጥር 12 እስከ 14 በትርጓሜ ዳዊት ላይ እንደተነገረው ማዕበሉ እና ወጀቡ ሳይገድባቸው በጆቦ ወጀቡ መካከል ሆነው መንበረ ጵጵስናቸውን የማይለቁ ከምእመናን የማይጠፉ እውነተኛ ሐዋርያዊ አባት በመሆናቸው ለምእመናን ቃለ እግዚአብሔር ከመመገባቸውም እና ከማጽናናታቸውም በላይ አዳዲስ አዲስ ቤተ ህንጻ ቤተ ክርስቲያን ሰርተው ይባርኩልን፣ ቅዳሴ ቤቱን ያክብሩልን ብለው ጥሪ ሲያደርጉላቸው ተራራውን ወጥተው ግልቁለቱን ወርደው ግንባታቸው ተጠናቆ ለምረቃ የተዘጋጁ ሰባት አብያተ ክርስቲያናትን ባርከውና ቀድሰው ታቦታቱ ወደ አዲሱ ህንጻ ቤተ ክርስቲያን እንዲገቡ አድርገው አሁን አገልግሎት ላይ እየሰጡ ሲሆን፣ በተጨማሪም ስድስት አብያተ ክርስቲያናትንም ደረጃቸውን ጠብቀው ለሚገነቡ አዲስ ዘመናዊ ህንፃ ባርከው የመሰረት ድንጋይ ያስቀምጡና በአበይት በዓላት በጥንታውያን ገዳማት አድባራትና አብያተ ክርስቲያናት በመገኘት በሰፊው ለሊቃውንቱና ለሕዝበ ክርስቲያኑ ትምህርተ ወንጌል፣ ቃለ ምዕዳን ሰጥተዋል። በቡሬ ወረዳ ስር በአባይ በረሃ ውስጥ ጣቦ እየተባለ በሚጠራው አዲስ ዘመናዊ ህንፃ ህንፃ ቤተ ክርስቲያን ተሰርቶ ወቅታዊ ችግር ሳይገድባቸው አዲሱን ህንፃ ቤተ ክርስቲያን ባርከው ታቦታቱ ወደ አዲሱ ህንፃ እንዲገቡ አድርገው በዚያውም በአካባቢ የሚኖሩ ኦሮሞኛ ተናጋሪ ኦርቶዶክሳውያን ስላሉ እንዳይቸገሩ በማሰብ በራሳቸው ቋንቋ እንዲገለገሉ ለ25 ደቀ መዛሙርት ዲቁና ለ10 ዲያቆናት ቅስና ሰጥተዋል። ስብከተ ወንጌልን በተመለከተ የስብከተ ወንጌል አገልግሎት ለምዕመናን በስፋት ለማዳረስ ብሎም ወቅቱና ጊዜው ነው የሚጠይቀውን መንፈሳዊ ስልት ተጠቅሞ ሰብከተ ወንጌል ምእመናንን ከእግዚአብሔር ጋር የሚያስተዋውቅና የሚያገናኝ፣ የራቀውን የሚያቀርብ፣ የተበተነውን የሚሰበስብ፣ ያዘነውን የሚያረጋጋ፣ ተስፋ የቆረጠውን ተስፋቸውን የሚያለመልም፣ ከገቢረ ኃጢአት ወደ ገቢረ ጽድቅ የሚመልስ በመሆኑ በሁሉም አድባራት የሰብከተ ወንጌል አገልግሎት ተደራሽ ለማድረግ በበጀት ዓመቱ በስፋት ተሰርቷል። በሀገረ ስብከቱ የሚተዳደረው ምስራቀ ፀሀይ አቡነ ቶማስ መታሰቢያ የአራቱ ጉባኤያት ቤት ጉባኤ ቤት ከተመሰረተ ጀምሮ በርካታ አይናማ መምህራን አፍርቶ መምህራንን አፍርቶ በሀገር አቀፍ በሚባል ደረጃ እያስተማራ ይገኛል ይገኛል ለቤተ ጉባኤው በበጀት አመቱ ሁለት የብሉይ ኪዳን የሀዲስ ኪዳን የሊቃውንት እና የመነኮሳት የመጻሕፍት መምህራንን ሀገረ ስብከቱ ቀጥሮ ከ80 በላይ የሚሆኑ ደቀ መዛሙርትን እየተማሩ ይገኛሉ። በበጀት ዓመቱ ዝክረ ወንጌል ወዝክረ ሊቃውንት በሚል ርዕሰ መንበር ርዕሰ ርዕስ በመንበረ ፓትርያርክ ጠቅላይ ጽህፈት ቤት በስብከትና ትምህርት መምሪያ የተዘጋጀውን የሁለት ቀን ማለትም ከሰኔ 23 እስከ ሰኔ 24 ቀን 2017 ዓ.ም የነበረውን ጉባኤ በአገባቡ ተሳትፎ የመምሪያ ኃላፊው ከተመለሱ በኋላ ተልዕኮውን በሁሉም ወረዳዎች በደብዳቤ ተተላልፏል። በበጀት ዓመቱ ለአራት ዓመታት ብሉይና ሐዲስ ይማሩ የነበሩ ደቀ መዛሙርት በቁጥር 28 የሚሆኑ በባህታዊውና በሊቁ በብፁዕ አባታችን አቡነ ዘካሪያስ ተመረቀ። በየአድባራቱ ተመድበው በስራ ላይ ይገኛሉ። ምሥራቀ ፀሐይ የአራቱ ጉባኤ ቤት ጉባኤ ቤቱን የበለጠ ለማጠናከር በማሰብ ከበጎ አድራጊ ድርጅቶች ከሁሉም ምእመናን በተገኘ አራት ሚሊዮን ድጋፍ የቤተ ጉባኤውን ወፍጮ ለመትከል ስምንት ክፍል ቤትና ስቶር እየተገነባ ሲሆን፣ ይህንን የአንበሳውን ድርሻ የወሰዱት ታላቁና ሊቁ ብፁዕ አባታችን አቡነ ዘካርያ ስለሆኑ ቤት ሊያመሰግንልን ይገባል። በደንበጫ ወረዳ በጽርሐ አርያም ደንበጫ ቅዱስ ሚካኤል ደብር እና በቡሬ ከተማ ጽርሐ አርያም ቡሬ መድኃኒ ዓለም ካቴድራል የሐዲሳት ቤተ ጉባኤ ተመስርቶ በርካታ ደቀ መዛሙርት እየተማሩበት ይገኛሉ። በቡሬ ከተማ ጽርሐ አርያም ቡሬ መድኃኒ ዓለም ካቴድራል የሚገኘው የሐዲሳት ጉባኤ እንዲሁ ሁለት ወፍጮ ቤት ተተክሎ ለጉባኤ ቤቱ ተበርክቷል ማለት ነው። ልማትን በተመለከተ በርዕሰ ከተማው ከምትገኝ ፈለገ ዮርዳኖስ ልደታ ለማርያም ገዳም ማስፋፊያ ቦታ ከዚህ ቀደም ተጠይቆ በበጀት ዓመቱ ተጨማሪ ሰባት ሺህ ሁለት መቶ ካሬ ቦታ በካርታ ፕላን ተካቶ ሀገረ ስብከቱ ተረክቦ የቦታውን ለማልማት በዝግጅት ላይ ይገኛል። መልካም አሰራርን በተመለከተ ምንም እንኳ በአማራ ክልል የሰላም እጦት በመኖሩ ከገጠሯ ቤተ ክርስቲያን ለመድረስ አስቸጋሪ ቢሆንም ከወረዳዎች ጋር ዘመኑ ባፈራው በስልክም ሆነ በደብዳቤ በመጻጻፍ የብዙ አቤቱታዎችን ሀገረ ስብከቱ ተቀብሎ ችግሮችን እንዲፈቱ አድርጓል። የሰንበት ትምህርት ቤትን በተመለከተ በሀገረ ስብከቱ ባሉ ስምንት ወረዳዎች ዘጠኝ መቶ አስር አብያተ ክርስቲያናት የሚገኙ የሰንበት ትምህርት ቤት ዓላማና ተግባር ገብቷቸው በቅዱስ ወንጌል ተመርቀውና ተደራጅተው የሚከታተሉ ወንድና ሴት በድምሩ አንድ ሚሊየን ሰበካ ጉባኤ ገቢን በተመለከተ ሰበካ ጉባኤ ገቢ የቤተ ክርስቲያን ቱ ፋና ወጊ የገቢ ምንጭ ማግኘት ዋና መጋቢ መጋቢ ዘዴ መሆኑ ይታወቃል። እንደዚሁም የምእመናንና የካህናትን አንድነት የሚገልጽበት ጽኑ መዋቅር ነው። ሆኖም በበጀት ዓመቱ የገቢ እቅድና የጊዜ ሰሌዳ መለኪያ አዘጋጅቶ በማንቀሳቀስ የምዕራብ ጎጃም ሀገረ ስብከት የዛሬ ሁለት ዓመት ሰሜን ጎጃም ሀገረ ስብከት ተከፍሎ ከወደ ወዲህም ገቢው ቢቀንስም ባስሩ ባሉ ወረድ በስሩ ባሉ ወረዳዎች ተንቀሳቅሶ ቤተክርስቲያን እንደ ድሮ ለመስራት አዳጋች ቢሆንም በከተሞች የሚገኙ አጥቢያ ቤተክርስቲያናትን በመከታተልና ኦዲት በማድረግ በበጀት አመቱ በፐርሰንት ክፍያ ብልጫ ላይ ላሳዩ 48 አድባራት እና ገዳማት አብያተ ክርስቲያናት አጎዳድሮ በብፁዕ አባታችን ሐምሌ 258 ቀን 2017 ዓ.ም በካህናት ልዩ ጉባኤ ተሰርቶ የማህበሩን የማህበረሰብ ማበረታቻ ሽልማት ተሰጥቷል። በዚህም ምክንያት ምንም እንኳን ወቅቱ አስቸጋሪ ቢሆንም ካለፈው በጀት ዓመት ጋር ገቢ ሲነጻጸር የተሻለ አፈጻጸም ተካቷል። ስለዚህ መመሪያ በዚህ መመሪያ መሰረት መመሪያ ያደረገ የፐርሰንት ክፍፍል ታስቦ ሲሰራ የመንበረ ፓትርያርክ 35 ፐርሰንት ድርሻ ብር አራት ሚሊየን ዘጠኝ ዘጠና አንድ ብር ከዘጠና አንድ ሳንቲም ሲሆን በዚህ ዓመት ብልጫ የተገኘው አንድ ሚሊየን ሰባት መቶ አስራ አምስት ሺህ አራት መቶ ሰባ ስምንት ከሰማንያ ሁለት ሳንቲም ገቢ ሆኗል ማለት ነው። ታስቦ በኢትዮጵያ ንግድ ባንክ አራት ኪሎ ቅርንጫፍ በሚገኘው በቅርንጫፍ ገቢ ያደረግንበትን የባንክ ደረሰኝ ብፁዕ አባታችን አቡነ ዘካሪያስ ለብፁዕ ቅዱስ አባታችን እንዲሰጡልን በትና ጠይቃል።